በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ መርቆርዮስ ዘህዳር ምዕራፍ ሶስት ንጉሱም አራት የጋሉ ብረቶችን እንዲያመጡና ሁለቱን በታች ሁለቱን በጎንና በጎኑ እንዲያስገቡበት አዘዘ። እንዲሁም አደረጉበት። ከስጋውም ስለ ክፉ ክፉ ሽታ ፈንታ ከሽቱ ሁሉ የሚጥም ሽታ ወጣ ያሉት ሁሉ እስከ ያደንቁ ድረስ ቅዱስ መርቆርዮስም በዚህ ሁሉ መከራ እያለ አንድ ቃልን አልተናገረም ወደ ሰማይ ቀና ብሎ ይጸልይ ነበር እንጂ ንጉሱ መርቆርዮስ ወይ አዳኝ የት አለ እስኪ ጥራውና መቶ ያድን ብሞትም ሊያድነኝ ይችላል ብለ ነበረና አለው ቅዱስ መርቆርዮስም የወደድከውን አድርግ ብትገድልም ሥጋዬን ብቻ ትገድላለ ነፍሴን ግን ያለ እግዚአብሔር ብቻ የሚገድላት የለም። አንተም ሁሉን ሥጋዬን ማጥፋት ትችላለ። ነፍሴን ግን ለዘላለሙ የማይጠፋና የማይለወጥ ምስጋና ይድረሰው ወደ እግዚአብሔር ትሄዳለች አለው። ንጉሱም ቁልቁል እንዲሰቀል ወድቆ ተቀጥቅጦ ፈጥኖ እንዲሞትም በአንገቱ ላይ ታላቅ ደንጋይ እንዲሰቅሉ አዘዘ። የጌታችን የኢየሱስ ክርስቶስ ቅዱስ ሰማዕት መርቆርዮስም ዘውትር ከእርሱ ጋር በሚኖር በፈጣሪው እግዚአብሔር ኃይል ይህንን ሁሉ መከራ ተቀበሉ። ንጉሱም ይህንን ሁሉ መከራ እንደታገሰ ባየ ጊዜ ስለ እርሱ ፈራ። በጦር ጊዜ ኃይሉን ብርታቱን አይቷለና፣ መንግስቱንም እንዳይነጥቀው ፈራ። ንጉሱም ከፍራቱ ብዛት የተነሳ ፈጥነው እንዲገድሉ ታዘዘ ወደደ ያን ደንጋይም ከአንገቱ እንዲያወልቁ ዘርግተው ወጥረው እንዲያስሩት ከእርያና ከላሞች ቆዳ በአራት ጎንጉን በተሰራ ጅራፍም እንዲገርፉት አዘዘ። ደሙም ምድርን እስኪመላ ድረስ እንዲሁ አደረጉበት። እርሱ ግን በእግዚአብሔር ታመነ እንደ ብርቱ ድንጋይ ሁሉን ቻለ ህማ ምንም አልፈራም። አስተኝተው ከሚገርፉት ቦታም ወደ ፈጣሪ እግዚአብሔር እየጸለየ ተነሳ። እንዲህም አለ ስለ ቅዱስ ስም ጠላቶች እንዲያሰቃዩኝ ዝግጁ ያደርገኝ ሁሉን የያዝክ አምላኬ፣ ጌታዬ፣ ፈጣሪ ኢየሱስ ክርስቶስ የፈጽሜ አመሰግንሃለሁ አለ። ንጉሱም የሃይማኖቱን ጽናት አይቶ ሊመልሰው አልቻለም። ይልቁንም ድኖ ተነስቶ በኃይሉና በብርታቱ መንግስቱን እንዳይነጥቀው ፈራ። እንጂ ራሱን በሰይፍ እንዲቆርጡትም አዘዘ። እንዲህም ብሎ ጻፈ፣ መርቆርዮስ የተመረጡ አማልክቶቻችን ሰድቧል፣ ትእዛዞች ችንም ለውጧል። የከበሩ አዋጆችንም አልተቀበለም። ስለዚህም ወደ ቂሳሪያ ወስደው በዚያ አንገቱን በሰይፍ እንዲቆርጡት አዝዣለሁ። በእርሱ መንገድ የሚሄደው ሁሉ ብዙ ስቃይን እንዲሰቃይ በዚህም በሰይፍ ይገድሉት ይግደሉት። የታዘዙትም በእሳት ከመሰብሰብ በጅራፍ ከመገረፍ ብዛት የተነሳ ሥጋው ስለደከመ በሰረገላ ጭነው ወደ ቂሳሪያ ሊወስዱት አሰቡ። ጭነውም ሊወስዱትም አልቻሉም፣ እርሱ በእግሩ ይሄዳለና። እርሱም ሲሄድ ብዙዎች ይከተሉት ነበረ። ያየውም ሁሉ ይወደው ነበር። እርሱም ታላቅ የቤተ መንግስት ሰው ነውና፣ የንጉሱም ተላላኪዎች በዙሪያው ከበውት ይሄዱ ነበር። በመሸም ጊዜ ቂሳሪያ ደርሰው አደሩ። የሌሊቱም እኩሌታ በሆነ ጊዜ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ተገልጾ ታየው። እንዲህም አለው የመረትኩ ወዳጄ አገልጋይ መርቆርዮሶይ በመንግስተ ሰማያት እረፍትን ታገኝ ዘንድ ወደ እኔና ስለ እኔ ስቃይን ፈጽመሃለና ስለ እኔ ሃይማኖትን ጠብቀሃለና ከሞት በኋላ ትወርስ ዘንድ የከበረ የምስክርነት አክሊልንና ያዘጋጀውልህን በመንግስተ ሰማያት ውስጥ ማረፍን ተቀበል። አገልጋይ ቅዱስ መርቆርዮስ እውነት እላሃለው ቤትህንና ሹመትህን በዚህ ዓለም ያለን ሁሉ ፍጹም ደስታ እንዲሁም እንዲሁም ከፍታንና ክብርን ገንዘብንና ጥረትን ትተ እኔን ፈልገ ወደ እኔ እንደመጣ ስለ ስሜም ራስን ለህማምና ለመከራ ስለሰጠ እነሆ ስም በዓለም ሁሉ የታወቀ እንዲሆን አደረግ። ሁልጊዜም በስም ብዙ ኃይል ይታያል። ከሞትም በኋላ በንጹህ ልብ ታምነው የሚያስቡ ሁሉ ለዘላለሙ ይድናሉ። አሜን ቅድስት ለምትሆነው ቤተ ክርስቲያን ቅዱስ ሚካኤል ለዘላለሙ ተላላኪ ይሆን ይሁን አሜን። ቅድስት ወደምትሆን ቤተ ክርስቲያን ወደ ማህበረ በኩር አቀርበዋለሁ ልጁንም በአንተ ስም የሚጠራውን ከክፉ ሁሉ ጠብቀዋለሁ። የምስክርነትና የገድልህን መጽሐፍ የሚጽፈውንም እኔ ስሙን በህይወት መጽሐፍ ውስጥ እጽፈዋለሁ። የሚያነበውን፣ የሚተረጉመውን፣ የሚሰማውንም እኔ በመንግስተ ሰማያት የደስታ ቃልን አሰማዋለሁ ለዘላለሙ አሜን። ቅዱስ መርቆርዮስም ከጌታችን ዘንድ ቃል በሰማ ጊዜ ነቃ፣ እጅግም ተደነቀ። የታዘዙትንም ፈጥናችሁ የታዘዛችሁትን አድርጉ። እኔ ማዕለሙን ሁሉ ወደ እርሱ የሚጠራ እግዚአብሔር ወደ እርሱ እንዲጠራኝ እንዲጠራችሁ ሸክማችሁ እንዲያቀልላችሁ ፍጹም ሀሳባችሁም ወደ እርሱ የሚመልሱ ቅዱሳን በሚያመሰግኑበት ውስጥ ማደሪያዬን ወይም መግቢያዬን ያድላችሁ ዘንድ እማልዳለው አላቸው። ከዚህም በኋላ ራሱን ዘንበል አደረገ፣ አንገቱም ቆረጡ። ህዳር ሀያ አምስት ቀን ምስክርነቱ ተፈጸመ። ንጽት የምትሆን ነፍሱም በታላቅ ደስታ ወደ ሰማያት አረገት። ከታምሮ መጽሐፍ ያነቡት ዘንድ የሚገባ ብዙ ተአምር ከእርሱ ከስጋው ታየ። በሰይፍም በተከለለም ጊዜ ስጋው እንደበረዶ ነጭ ሆነ። የሚጣፍጥ ሽታም ከርሱ ወጣ። ብዙዎች አይተው በእግዚአብሔር አመኖ ቅዱስ ለሚሆን ስሙም ተገዙ። በዚችም እለት ብዙዎች ሰማዕታት ሆኑ። ስጋውንም ከተገደለበት ቦታ ወደ ሌላ ቦታ ወስደው አስቀመጡ። ቸርና መሀሪ ከሚሆን አባቱና ማሕያዊ ከሚሆን ከመንፈስ ቅዱስ ጋር ክብርና ምስጋና ይግባው ለጌታችን በኢየሱስ ክርስቶስ። ኃይልም ከእርሱ ብዙ ተአምር ተገለጸ። ዛሬም ዘወትርም ለዘላለሙ አሚን። መልካ ቅዱስ መርቆርዮስ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆ አካላት ሶስት ብል በባህሪ በህልውና በመለኮት አንድ አምላክ ብዬ አምኜ ረዴተ እግዚአብሔርን አጋዥ በማድረግ ሊቀ ሰማዕት ቅዱስ መርቆርዮስ ሆይ፣ አቤቱ እኔ አገልጋይ ከነመላ ቤተሰቦቼ ስለ ስሙ በተጋደልክለት በጌታዬ በመድኃኒቴ በኢየሱስ ክርስቶስ ፊት በአማላጅነት ተቀርበይን ዘንድ የመልክን ምስጋና ማቅረብ እጀምራለሁ። ሰላም ለዝክረ ስምከ ትርጓሜ ቃሉ በጌታችን የኢየሱስ ክርስቶስ አገልጋይ ለሆነ ስም መታሰቢያና በምስጋና ጌጥ ለታሰረ ያማረ ጥቁር ጸጉር ሰላምታ ይገባል። በታላላቅ ተአምራት ኃይልን የምታደርግ ሊቀ ሰማእት ቅዱስ መርቆርዮስ ሆይ በአማላጅነት ለሚታመንና ቤተ ክርስቲያንን ላሳነጸ ዮሐንስ ለተባለ ጽኑ ክርስቲያን የደህንነት መንገድ እንደመራኸው እኔንም ልጅህን የይቅርታና የእውነት መንገድ ምራኝ። ሰላም ለርእስ ከእግዚአብሔርን በማመስገን ከሚያበራ ፊት ጋራ በአንድነት በቅዱስ መምህር ባስሊዮስ ፊት ይናገር ዘንድ ላዘነበለ ክቡር ራስ ሰላምታ ይገባል። ጥበብና እውቀትን የተመላ ቅዱስ ሰማእት መርቆርዮስ ወይ እኔ አገልጋይን ከነመላ ቤተሰቦቼ በጸሊም ፈረስ ተሸክመ የኃጢአት ሸክም ከበዛበት ከዚህ ከንቶ አለ አውጣኝ። ሰላም ለቀራንብት የቅዱሳን አይኖችን መሸፈኛ ለሆኑ ቅንድቦችና ከደስታና ከእውቀት ምንጭ የሚፈስ የህይወት ቃል ውሃ ለሚረኩ ጆሮች ሰላምታ ይገባል። ማስተዋልና ጥበብን የተመላ ቅዱስ መርቆርዮስ ወይ የበጎዳና ዮሐንስ እንደጠበከው እኔንም አገልጋይን ከነመላ ቤተሰቦች በረዴት ጠብቀ ጤና እንድትሰጠን እለምናሃለሁ። ሰላም ለመላትህ ይህንን ከንቱ ዓለም የወደደ ከዚህ ዓለም ደስታ ከንቱ ድካምን ብቻ ያተርፋል፣ የሚለውን ቃል ከቅዱስ ወንጌል በሰማ ጊዜ ይህንን ዓለም ንቀህ ስለ ጌታ ፍቅር ጽኑ ተጋድሎን የተጋደልክ ሊቀ ሰማዕት ቅዱስ መርቆርዮስ ወይ፣ በንጉስ ዳኪዎስ ፊት ወንጌልን በመመስከር የደስታ ሽቱን ላሸተቱ አፍንጮችና ለቅዱሳን ጉንጮች እጅ በመንሳት እኔ አገልጋይ ሰላምታ አቀርብላለሁ። ሰላም ከናፍሬ የካሃዲ ዳኪዎስን ስንፍና ዳግመኛም የጣዖት አርዳሚስን ጥፋት ከአፍ ጋራ ለተናገሩ ቅዱሳን ከንፈሮች ሰላምታ ይገባል። ሊቀ ሰማዕት ቅዱስ መርቆርዮስ ወይ የከሃዲ ዳኪዎስ ሰራዊቱ ከባድ ሸክምን ባሸከሙ ጊዜ የአዲሲቱ ተስፋ ዓለም የመንግስተ ሰማያት ክብርን ታገኝ ዘንድ እስከ ሞት ድረስ መከራን እየተቀበልክ ታግሳሃልና። ሰላም ለአስናንከ ከበረዶ ይልቅ ለነጹ ጥርሶችህእና እንደ ጉድጓድ ለሚያስፈራ አንደበት ሰላምታ ይገባል። የእግዚአብሔር ስሙ ከሚጠራበት የህይወት ቦታ በክፉ ምክር ምግባራቸው የተመሉ የአጋንንት ማደሪያዎችን ያስወገድክ ቅዱስ መርቆርዮስ ወይ ለሚመጣው ትውልድ የታላቅነት መታሰቢያ ይሆን ዘንድ ከመልአኩ እጅ ሰይፍን በእጅ ተቀብለሃል እና ሰላም ለቃል ከደስ የሚያሰኝ ስትንፋስ በውስጡ ሲዋሃድ እንደ ነጎድጓድ ለሚያስፈራ ቃል ሰላምታ ይገባል። በአማረ ጥቁር ፈረስ የምትቀመጥ ሊቀ ሰማእት ቅዱስ መርቆርዮስ ሆይ፣ እኔ ደካማ ፍጡር ልጅህን የበደል ዱርና ዱር የሚያስፈራ የኃጢአት በረሃ ውጦኛልን። በጥቁር ፈረስ ወደ መንግስተ ሰማያት የጽርቅ መንገድ አሻግረኝ። ሰላም ለጉርዔከ፣ ስለ ጌታ በመመስከር ስቃየ ወይንውን ለቀመሰና በሰይፍ በተከለለ ጊዜ በደም ለቀላ አንገት ሰላምታ ይገባል። ሊቀ ሰማእታት ቅዱስ መርቆርዮስ ወይም እንደ ሊቀ ሰማእታት ቅዱስ ጊዮርጊስ ትረዳን ዘንድ በዓለሙ ሁሉ ላይ ከሰለጠነ ከጠላት ሰይጣን እጅ ዳግመኛም ጠብቀን ጠብቀን እኔ ልጅህን ፈጥነ አድነን። ሰላም ለመታከፍትህ ከበሊቶ ስጥራ የተሰቀለ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል መስቀልና ከባዱን የህማማቱን ቀንበር ይሸከሙ ዘንድ ዝቅ ላሉ ቅዱሳን ትከሾች ሰላምታ ይገባል መከራንና ህማምን ለታገስክ ሰማእት ቅዱስ መርቆርዮስ ወይ በኃጢአት ጥፋት የተጎሳቆለች የኔ የወዳጅ ስራዋ በሚገለጥበት ጊዜ ከዳግም ሞትና ከዳግም ስቃይ ወጥመድ ፈጥነ እንድትሰውራት እለምናለሁ። ሰላም ለዘባን ደሞ እስኪንጠባጠብ ድረስ በስቃይ ጅራፍ ለተገረፈ ጀርባ ሰላምታ ይገባል። ጠባብ በረን ያለፍክ ቅዱስ መርቆርዮስ ወይ እኔ አገልጋይ በሞት ባህር ወድቄ እንዳልቀር አምላኬ ህያም እግዚአብሔርንም እንዳገለግል የሚያውከኝ ጠላቴን ዳቢሎስን አስወግደው ዘንድ የሰይፍን ኃይል አስታጥቀኝ። ሰላም ለሕንጽ የረቂቅ ክብርን መከማቻ ለሆነ ሕንጽህና በስቃይና በጭንቅ ገመድ ለታሰሩ እጆች ሰላምታ ይገባል። የጽርቅና የሰላም አባት ቅዱስ መርቆርዮስ ሆይ፣ ከጌታዬ ከፈጣሪ ፊት በሰላምና በእርቅ ለመቆም እችል ዘንድ ስለ እኔ ስለወዳጅ ጸልይልኝ ሰላም ለመዛርእከ አቅሙ እና ኃይሉ በሊቀ ነቢያት ሙሴ ክንድ ልክ ለተመሰሉና በቅድስት ሥላሴ ኃይል ለፀኑ ክንዶች ሰላምታ ይገባል። በስላሴ ስም አምነን እኔ ተጎናፀፍ ሊቀ ሰማዕት ቅዱስ መርቆርዮስ ወይ፣ የዝንጋሌ በደል ቁስል ወርሶኛልና እኔ አገልጋይን በአማላጅነት መድኃኒትን ፈውሰኝ፣ የምስጋና ቅዳሴንም አስተምረኝ። ሰላም ለእመት ከ የዓለም መድኃኒትና መድሃኒትና ፈጣሪ ለሆነው ጌታችን መድሃኒታችን ኢየሱስ ክርስቶስ የምስጋና እንቁን ለሚያቀርብ መሀል እጅህና ክንድ ሰላምታ ይገባል አቤቱ እንደ ጊዮን ውሃ ጥበብን የተመላ ሊቀሰማት ቅዱስ መርቆርዮስ ወይ ቅድስት ነፍስን የልጄን ነፍስ አረጋጊ በላት ፍጹም የድህነት ሽልማትንም በልብ ዘወትር አስብልኝ ሰላም ለእዛብከ አስር የምስጋና አውታርን በአንድነት ለሚመቱ ጣቶች ሰላምታ ይገባል። ፍቅርና የሃይማኖትን የተሸለምክ ሊቀሰማት ቅዱስ መርቆርዮስ ወይ! አቤቱ እኔ ልጅ ከዚህ ዓለም በሞት በፈለስክ ጊዜ በዚህ በፊቴ በክብር ትቀመጣለህ የሚል የምስራች ቃል አሰማኝ። ሰላም ለገባውት ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በአስተማርክ ጊዜ በመገረፍ ለተጨነቁ ጎኖችና የልታ የምስጋና መዝገብ ለሆነ ሆድም ሰላምታ ይገባል። ችግርና ሕማምን የታገስክ ሊቀ ሰማእታት ቅዱስ መርቆርዮስ ሆይ፣ አቤቱ ብትወድስ በፈራው እና በተራቆትኩ ጊዜ መሸፈኛ ተሆነኝ ዘንድ እኔ እርዳታህን እለምናለው። ሰላም ለልብከ። ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስቃይን ለመቀበል ካሰበ ሕሊና ጋር ለቅዱስ ልብ ሰላምታ ይገባል። ሊቀሰማት ቅዱስ መርቆርዮስ ወይ ቅዱስ ባስሌዎስ ወደ አንተ በጸለየ ጊዜ ቅዱስ ስዕል የኃይሉን ጽናት በአመፀኛ ኡሊያኖስ ላይ እንዳየ ዛሬም በእኔ በልጅ ላይ ያለውን የረዲትን ኃይል የተባበረ ከሀዲ ጠላቴ ሰይጣን ዳቢሎስ አይቶ ይደንግጥ። ሰላም ለኩልያትከ የርህራሄ ምንጭ ለሆኑ ኩላሊቶች እና በተጋድሎ ምስክርነት ጊዜ ስለ አምልኮት እግዚአብሔር የቅናት እሳት ላቃጠለው አንጀት ሰላምታ ይገባል። ሊቀሰማት መርቆርዮስ በአማላጅነት ብኣማላጅነት እንድታድነኝ እኔ ያንተ ወዳጅ ወዳንተ በጸለኩ ጊዜ ያን ክፉ ጠላቴን ዳቢሎስን ትወጋልኝ ዘንድ አቤቱ። ፈጣን ፈረስን ፈጥኖ ይድረስልኝ። ሰላም ለንዋየ ውስጥከ ትህትናና ቸርነትን ለተመላ ለንዋየ ውስጥህና የጠባያት ስር ሆና በምትኖር እምብርትም ሰላምታ ይገባል። ሊቀ ሰማዕታት ቅዱስ መርቆርዮስ በእኔ ለወዳጅ ነፍስ ረዳቷና መታመኛዋ አንተ ነህና በደለኛ ነፍሴን እንደ ሲዳና ሳይፈርድባት በክንፈረዴት ድረስንኝ። ሰላም ለሐቋ ከመከራ መስቀልን በመሸከም እንደ አምድ ለጸና ቅዱስ ወገብ ሰላምታ ይገባል። ኮል ከተባለ የተክል መዓዛ ይልቅ የምትሸት ሊቀ ሰማእት ቅዱስ መርቆርዮሰይ እኔ ልጅህን የሞትና የጥፋት መንገድ እንዳያደክመኝ በጮክ ጊዜ አቤቱ የእኔ ያገልጋይህን ቃል አድምጥ። ሰላም ለአብራክከ ሁለቱ እግሮች ሕማመ መከራን ከተቀበሉ በኋላ በስቃይ አደባባይ ለቆሙ ጉልበቶች ሰላምታ ይገባል። ሰማያዊ ግርማ ሞገስን የተጎናጸፍክ ኃያል ሰማዕት ቅዱስ መርቆርዮስ ሆይ፣ ካንተ በቀር ጭንቀቷን የሚፈውስ የለምና፣ አቤቱ ከኔ ከአገልጋይ የኃጢአት ከነመላ ቤተሰቦቼ የኃጢአት የድካም ሸክምን አስወግድልን። ሰላም ለሰኮናከ የወንጌልን ጫማ በሁለት እግሮች መያዣ ባደረገ ጊዜ የከይሲ ዳቢሎስ አፍ ላላገኘው ቅዱስ ተረከዘ ሰላምታ ይገባል። በከሃዲ ንጉስ ዳኪዮስ ፊት ስለ ወንጌል የመሰከርክና መከራን የተቀበልክ ቀሰማት ቅዱስ መርቆርዮስ አቤቱ የእኔ የወዳጅ ነፍስ የጻድቃን ብዕለ ነፍስ የሆነ የዘላለም ሕይወትን ለምኝ። ከጥፋት ጎዳና የሚልቅ ለተረከዝ የጥበብ መንገድ ማልደሽ ገስግሺ በላት። ሰላም ለአጸባአ እግርከ ከአስሩ ጥፍሮች ጋር ስቃይን ለመቀበል በመፍጠን ተቀዳደሙ። ለግር ጣቶች ሰላምታ ይገባል። ስለ ክርስቶስ ፍቅር መከራን የተቀበርክ የቅዱስ መርቆርዮስ የወዳጅ የኔ የቤተሰብ አንተን በመውደድ ይኖሩ ዘንድ አምላክ ከሰጠ የክብር አዝመራን ፍሬ ጽድቁንም ይለቅሙ ዘንድ እርዳቸው። ሰላም ለቆም ከፈጽሞ ለሚያምር ለተወደደ ቁመትና ደም ግባት ለተሸለመ ጽጌረዳ መልክ ሰላምታ ይገባል። ስቃይን ሁሉ የተሸከምክ ሊቀሰማት ቅዱስ መርቆርዮስ ወይ ቅዱስ ስዕል። እቡይ ከሃዲ ኡልያኖስ በገደለው ጊዜ ከወገኖቿ ጋራ ባህር በአንድነት ደንግጣለችና። ሰላም ለጻአተ ነፍስ፣ መከራንና ስቃይን ሁሉ ከተቀበልክ በኋላ በሰይፍ አንገት በተቆረጠ ጊዜ ለተፈጸመ ጻአተ ነፍስ ሰላምታ ይገባል። ሊቀ ሰማዕታት ቅዱስ መርቆርዮስ ወይ፣ እግረ ልቦናዬ በፊት በቆመ ጊዜ እኔ ወዳጅ በየዕለቱ በአማላጅነት ምህረትን ጎብኘኝ። አንተ መልካም አባት እናት አድርጊያለሁና፣ ሰላምና አድለኝ ሰላምን አድለኝ። ሰላም ለበድነ ስጋ፣ ከንጹህ ቅዱስ ለሆነ ቅዱስ በድነ ስጋ በደመ እግር ውሃ ለራሰ ጻዳ ግንዘት ሰላምታ ይገባል። የአስሌፕና የፋርስ ገዚ ሊቀ ሰማዕታት ቅዱስ መርቆርዮስ ሆይ ልብና ነፍስ የእርሱ ማደሪያዎች ናቸውና በእኔ በወዳጅ ላይ አቤቱ የመቤታችን የድንግር ማርያም ልጅ የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ይደርብ። ሰላም ለመቃብር ከየህላዊ ስፍራ የስጋ ማረፊያ ለሆነ መቃብር ሰላምታ ይገባል። ሊቀ ሰማእታት ቅዱስ መርቆርዮስ እንደ አንተ ያለ ጽኑ ሰማእት በእየ ዘመኑ አልተነሳም። የተጋድሎ ደም ግባቱ ከሚያምር ከሊቀ ሰማእት ቅዱስ ጊዮርጊስ በቀረስ በተጋድሎ አንተን የሚመስል የለምና። ተአምርከ አህዱ የወንጌል መምህር ቅዱስ ባስሌዮስ ከሀዲ ንጉስ ኡልያኖስ ማሸነፍ ሲሳነው፣ ቅዱስ ስዕል ቆሞ አምላኩ እግዚአብሔርን በለመነው ጊዜ ይህ ቅዱስ ስዕል ከሀዲ ኡልያኖስን በገሃድ ገድሎ ስልጣኑን አሳይቷልና ኃይሉንም አጥፍቶበታልና ከድንቅ ተአምራት አንዱ ይህ ነው ካለ ተአምርከ በተወለድክበት ሀገር የሚኖር ወጣት ዮሐንስ በሚያስፈራ በረሃ ውስጥ ሳለ ቅዱስ ስምህን በጠራ ጊዜ በጥቁር ፈረስ እንዳስቀመጥከው የተነገረ ሁለተኛው ተአምር የሚያስደንቅ ሲሆን እኔም ደካማ ልጅ ጸሊም ፈረስ ተሸክሞ ወደ ደህንነት ቦታ ይምራይ። ሳልስ ተአምር በቅዱስ ስዕል ላይ ባለ ጸሊም ፈረስ ስር ወዳጆች ቅዱስ ባስሌዎስና ቅዱስ ጎርጎሪዎስን በተማጸኑ ጊዜ ጌታችን የመድኃኒታችን የኢየሱስ ክርስቶስ መልአከ ኃይሉ ቅዱስ መርቆሪዎስ ወይ ከሀዲ ኦሊያኖስ ወገኖቹ ከጠፉ በኋላ በቅዱስ ስዕል ላይ የከሃዲ ኦሊያኖስ አካል እስኪፈርስ ድረስ ደም እንደውሃ ፈሰሰ። ተዘከረከ አቤቱ ጌታዬና መድኃኒት ኢየሱስ ክርስቶስ ያንተን ወገኖች ቅዱሳን እንደ ባ እንደወደድካቸው የእኔ የሀጣን ባሪያህን የልቦናዬን ፍቅር ተመልክተ ነፍሴን ለማዳን ሊቀ ሰማዕት ቅዱስ መርቆሪዎስ ዋስጠበቃ አድርጋ ስትለምን በዘመኔ ሁሉ የደህንነት ሞገስን ስጠኝ። ሰላም ለከ ቅዱስ የምስጋና ሰላምታ ላንተ የሚገባ በምድረ ሮም፣ በአስሌፕና በፋርስ የተሾምክ በጸሊም ፈረስ የምትቀመጥ ቅዱስ ሰማዕታት መርቆሪዎስ ሆይ በክፉ እርግማን የተወለዱ ከሃዲዎች አንተን በብረት አልጋ ላይ አድርገው ከስር እሳትን ባንደዱብህ ጊዜ ስለ ክርስቶስ ፍቅር ብለህ ከተገረፈ አካል የፈሰሰው ደም እንደ ብዙ ዝናብ ፍህሙን አጠፋው። ሰላም ለልብ ከቅያሜን ለማያውቅ የፍቅር ማህደርም ለሆነው አበሜ እንደተባለ ሽቱ ለሚጣፍጥ ለቅዱስ ልብ ሰላምታ ይገባል። በምድረ ሮም በአስሊፕ እና በፋርስ የተሾምክ ሊቀ ሰማዕታት ቅዱስ መርቆርዮስ ሆይ ስለ ኢየሱስ ክርስቶስ ፍቅር ብለ አካልህን አረማውያን እንደ ጉም በበተኑ ጊዜ፣ የተጋድሎ ምስክርነት ጸንተ ትፈጽመሃልና አጼወ አከ አንተን በመታመን ስጠራ የልቡናይን ዓይኖች ከፍ በማድረግ በምህላ ስለምን ከኃጢአት በቀር በቀር የራክ የዋ ቅዱስ መርቆርዮስ በእኔ ወዳጅ ላይ ይቅርታውና ቸርለቱን ይግለጽ ይገልጽ ዘንድ የአምላክ ህያው እግዚአብሔር ቅዱስ ወንጌል በማስተማር የተቀበልከውን የምስክርነት ስቃይ አስብ። ብፁ ብእሲ በኃጢአት በጎሰቁልኩ በመናፍቃን የክህደት ምክርም ምክርም ያልሄደ በአምላካቸው በህያው እግዚአብሔር በሚያ በሚዘብቱ ከሀዲያን ሀገር መኖርን ላልወደደ ንዑድ ክቡር የሚሆን ሊቀ ሰማዕታት ቅዱስ መርቆርዮስ ጠላት ዳቢሎስን አሸንፏል። ጸሊም ፈረስም ጌታዬ ቅዱስ መርቆርዮስ ወደ ኋላ አንመለስም ብሎ ቅዱስ ወንጌልን ለመስበክ ወደፊት ገሰገሰ። እምሩ ጸአተ ነፍስ ስምን ለሚጠሩ በአንተም ለሚታመኑ ሁሉ ከነፋስ ይልቅ እንደ ዓይን ጥቅሻ ፈረስ ፈጥኖ የሚደርስላቸው፣ የሚማጸኑትም በቅጽበት የምትሰማ ፍጡነ ረድኤት ቅዱስ መርቆርዮስ አበይት አባን በእኔ በወዳጅ ላይ በተነሱ ጊዜ ሞት ያጠፋቸው ዘንድ ጠላቶቼን ሁሉ በመቅሰፍት አስረ ያዝልኝ። ይልቁንም የሚጠሉኝ ሁሉ በእኔ ላይ የጸና ፍቅርን ያደርጉ ዘንድ ሰላምህን አስተምረኝ። ለስምአኒ አቤቱ ሊቀ ሰማት ቅዱስ መርቆርዮስ ሆይ በአንተ አማላጅነት መድኃኒት በሆነኝ በጌታዬ በአምላኬ በኢየሱስ ክርስቶስ ስም በአማላጅቱ ርህተ ልብ ድንግል ማርያም ስም ስማጸን የምነግርህን ልመናዬን ስማ። ያጋንንት ማደሪያዎች ጠላቶቼ ይበተኑ። የክፉ አውሬ ዳቢሎስም ክፉ ስሙ ይጥፋ። እው ሰላም ይህን የመልክህን ምስጋና በማቀርብበት በዚህ ስፍራ አንተ አለህና ለመልክዓ! አካል ሁሉ ምስጋና አቀረብኩል። የሚያስደንቅ ብርሃንን ተጎናጸፍ ሊቀ ሰማዕታት ቅዱስ መርቆርዮስ ወይ ያንተን ስም ያከበረ የቅዱስ በዓልህንም ዝክር የዘከረ ለዘላለም ፍቅርና ሰላም ያገኛልና፣ አቤቱ ሊቀ ሰማዕታት ቅዱስ መርቆርዮስ ወይ በጌታዬ በአምላኬና በመድኃኒቴ በኢየሱስ ክርስቶስ ስም አምኜ ስምህን በመጥራት በአንተ አማላጅነትና በአማላጅቱ ድንግል ማርያም ስም ስማፀን አንተ የኔን የኃጢአተኛውን ልመናዬን ስማ ሰላማ ያጋንንትን ማደሪያ የሆኑ በክፉ ምግባራቸው ከቅድስት ቤተ ክርስቲያን የተለዩ ሰዎች ክፉ ምግባራቸው ሁሉ በኔ ላይ እንዳይሰፍን አንተን በማመስገን በማገልገል ታጸናኝ ዘንድ ልቦናይን በንስሐ ሕሊናን በማስተዋል እንድትመላ እማጸናለሁ። ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስት ከ ወይኩም ፈቃድከ በከመ በሰማይ ከማው በምድር ሲሳይነ ዘለለለተ ናበን ነዮም